ሶሻል ሆነ ነገር ተነሳ፣ ጸብ ብታነሳ እኔ ከዚህ ውስጥ እኮ ሊወጣ ነው ማለት ነው። አየሁ አንቺ እንደምታስቢ ከሆነ ሁለታችንም እንትን ነው። እንደ አሁን መሆን ያለበት መጀመሪያ ሁለታችሁ ጋር ፍቅር ልኖር ይገባል። ንብረት አያያዛችሁ ሰላም ውድ ቤተሰብ እንዴት ናቸው? ደህና ናችሁ ወይ? በሀገር ውስጥ በውጭም ያለችሁ እህት ወንድሞች ደህና ናቸው ወይ? እግዚአብሔር ይመስገን ሰላም ነን። እንግዲህ ዛሬ ደግሞ ካዩ ጋር መተናል። ካርታውንም እንግዲህ የሚያሳየን ከሆነ ዛሬ ደግሞ መተናል። አዩዬ እንኳን ደህና መጣሽ። ቆየሽኝ ወይ ነው እንግዲህ ሰላም ነው። እንዴት ነው ልበል? ወይ እንግዲህ ውድ ቤተሰብ እንግዲህ ውድ ቤተሰብ እንዴት ናችሁ ደህና ናችሁ ወይ? አለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ከሳምንት በኋላ ተመልሰን መተናል። ጠፍተን ነበር። እውነት ለመናገር በእኔ ነገሮች አለመስተካከል የብዙ ሰው እንጀራ አቋርጫለኝ ብዬ አምናለሁኝ። ያ ደግሞ መሆን የለበትም። ምክንያቱም እች ልጅ እዚህ ጋ ወይ ተመልሳ የሰው ሀገር አልተሰደደችም ወይ እዚህ ጋ ሌላ ስራ አልያዘችም። ስራ ነው ብላ እስከያዘች ድረስ እንግዲህ ነገሮቹን እኔነኝ የማስተካከልላት እና በዚህ መንገድ ይሄ ነገር በመፈጠሩ በጣም አዝኛለሁኝ። አሁን ስለ እኔ ለማብራራት አይደለም አው ለሰው ህይወት ነው የምትለውጠው ምናምናም ነገር የተባሉንም አላብራራም። ምክንያቱም ልብና ኩላሊት መርማሪ መድኃኔዓለም ስለሆነ ማለት ነው። ባወራ ብዙ መንገዶች የሚያስኬዱ ነገሮች አሉ። ያንን አልፈልግም። ምክንያቱም እኔ የሰው ልጅ አንድ ማድል እስከተቋረስኩ ድረስ ኖ አይደለም ትዳር አይደለም፣ የስምንት ዓመትና የዘጠኝ ዓመት የልጄን አባት እኔ አንድ ቀን ማዳብሬ ተቋረስኩኝ። ሰው ያዛዝነኛል፣ ለሀያ ዓመትና ለአስራ አምስት ዓመት እስር ቤት የሚከት ነገር ሊኖር ይችላል። እዚህ መሀል ላይ ማለት ነው አይለኝነቴን አይታችሁ ሊሆን ይችላል። አይለኛ ነኝ፣ ሰው ከነካኝ አይለኛ ነኝ። ግን ደግሞ ከመሬት ተነስቼ ባለጌ ሴት አይደለሁ። እግዚአብሔር ይመስገን ጨዋ የምትገርም እናት ያሳደገችኝ ሰው ነኝ። እግዚአብሔር ይመስገን በማንነቴ በራሴ እኮራለሁኝ። እናም ደግሞ በዚህ ወቅት በደንብ ሰው ለይቻለሁኝ። ጠላትና ወዳጅ ለይቻለሁኝ። እግዚአብሔር ይመስገን። ፈጣሪ እያንዳንዷን ነገር በህይወቴ ውስጥ የሚያመጣ ለመልካም ለበጎ ነው። ደስተኛ ነኝ። አላለቅስም። ምን አጣው መድኃኒዓለም ምን ምንም የሚያሳጣኝ ነገር የለም። ስለተሰደብኩ ኧረ በስመ አብ ወልድ። ስራዬ ካልሆነ እኔ ለከሌለ ምንም አይመስለኝም። ምክንያቱም እኔ አይደለሁምማ፣ አይደለሁም፣ እኔ አይደለሁም፣ አይደለሁም። አዎ በዛ ስለማምን ስለምንም አላብራራም። ስለምንም አላወራም። ምናልባት የሰው ልጅ የተደረገው የደረሰበትን ነገር ሀቅ ስለሆነ አይደብቅም ማለት ነው እና ብዙ የተደራረገው ብዙ የተደራረበ ነገሮች ሊኖሩ ይችላሉ። አልፈልግም፣ ስለ ሰው ክፋት መውራት አልፈልግም። እግዚአብሔር ይመስገን እኔ እኔ ነኝ፣ ማንም ሰው እኔን መሆን አይችልም። እና ስለሁሉም ሁሉም እግዚአብሔር ይመስገን በሚል አልፌያለሁኝ እኔ እኔ የልጅናት ነኝ ልጄን ማሳደግ የምፈልግ ጠንካራ ሴት እንደሆንኩ ነው ራሴን የማውቀው፣ ማለት ነው ከዛ ውጭ ሌላ አዩ ማናት መድኃኒዓለም ነው የሚያውቀው ማንንም ስለኔ አያውቅም ማለት ነው። ስለ ወይኑ እንግዲህ ስናወራ ካርታ ሰጥሻለሁኝ ወይ ምናምን ነገር እያላት ነው ያቆም ነው። ምክንያቱም እቺ ልጅ እኔ አሁን ያለሁበት ላይፍ ለራሴ ሳ ራሱ ማልሆንበት ሰዓት ሊሆን ይችላል። ወደፊት ነገሮች እስከምስተካከሉ ማለት ነው ሶ ከኔ ጋር መንከራታት የለባትም እቺ ልጅ። ወደ ቤቷም ገባች፣ ንብረቷንም ተቀበለች። አሁ በእሷም ብዙ የተባሉት ነገሮች ይኖራሉ እና ነገሮቹን አስተካክላ በሚሆንበት መንገድ ከኖረችም ንብረቷን ከተቀበለችም ማድረግ ያለባትን ነገር እንድታደርግ እስከዛሬም ድረስ አብሪያት ነኝ። ነገ ከነጎዳም አብረነን እንሻገራለን፣ ብዙ መንገድ እንጓዛለን እና እንግዲህ ወደ እሷ ሰፈር መተናል። ስለሰጣችሁን አስተያየት አመሰግናለሁኝ። ይህንን ነው የምለው። እንግዲህ ውድ ቤተሰቦቻችን ያው እኔም የአቅሜን ጥሬ ያለውኝ፣ ይሄ ነገር አሁን ብቻ የተፈጸመ አይደለም። ከዚህ በፊትም ተደጋጋሚ የሆነ ያው ሁሉም ነገር እንድተካከል የአቅሜን ማለት ነው ጥሬ ያለው አልሆነም። ካልሆነ ደግሞ ምንም ማረግ አይቻልም። እሷም ሰላም ትሆንልን። ይሄንን ነው የምለው ውድ ቤተሰብ ለፍቻ ያለውኝ ያው እግዚአብሔር፣ ያው እንትና አላለልኝም እንጂ ሞክረናል ያው እሷ ሰላም ትሆንልን ላለ ወደ ቤተሰቦቼ እና እንግዲህ ወደዛ ነች። አስቸጋሪ ነው፣ በጣም ከባድ ነው። ክረምት ቀላይ ዝናብ ነው። አጠገብሽ ሁኜ የሆነ ነገር እንኳን በአረብ ደስ ላይ ነበረ። ግን አንቺ እንደምደርሽልን እኮ እኔ አልደረስኩልሽም። አንቺ ለኔ ህይወት መስዋዕት እንደከፈልሽ እኔ ለአንቺ መስዋዕት አልከፈልኩም። ግን እግዚአብሔር አምላክ እንደዚሁም ጤና ይስጥሽ። ምን ታረጋለሽ? አይ ቢሆንም

የእኛም ጋር ነው። የእኛም ጋር ነው ያው በሚዲያም መውጣት ተወሰኑ ችግር የለም። ሰውን እያግባባሽ ያጋጥማል። እንግዲህ እሷ ካርታውን ምናምን ነገር እንትን እያለች ነበር። እና ያው እንዳልተሸጠ ቤቱም ያለውን ነገር እስኪ እንድታሳይ አትፈልጋ ነበር እና የሰው ልጅ እዚች ምድር ላይ ሲኖር ሁለት ሕይወት የለም። ማለት የምትዋደዱ ከሆነ የእውነት ፍቅር ካለ ንብረቷን በስማዙርና አንድ ላይ ሆነ ማለት ፍቅር ከሌለ፣ ንቀት ካለ፣ መሰዳደብ ካለ ሌላ ነገር ላይ ከደረሳችሁ እንደ ሌላ ሌላ ደግሞ በብሔር መሰዳደብ ምናምን ከሌለ ምናልባት። ያው ይሄ ይሄ ባልልክም እንደዛ እንደዛ አይነት ነገሮች እናንተ ጋር የማይኖሩ አይነት ሰዎች ከሆናችሁ እስካሁን ያሳለፋችሁት ነገሮች ሲምፕል ናቸው ብዬ አስባለሁኝ። ማለት እንደዚህ ይሄ ሴት ምናምኑ ምናምኑ ኖርማል ነው። ግን ቃል ነው የሰው ልጅ የማይመልሰውና፣ እዚህና ላይ የተላለፋችሁት ቃል ከሌለ ነገሮቹን አስተካክላችሁ መጪ በዓል ነው፣ ይገብቶሃል አይደል? አብራችሁ ብትሆኑ ደስ ይለኛል። ምክንያቱም እኔም ዛሬ እናንተ መሀል ቁጭ ብያለሁኝ፣ ነገ የት ልኑር የት ሊሆን የምታወቀው ነገር የለም። ምክንያቱም አሁን እኔም እንግዲህ ያለሁበትን ነገር ታውቂያለህ። እሷ ምን ጋ ማንከላተት የለባትም በቃት ብዬ አስባለኝና እስኪ ያለውን ነገር አሳየን። ከዛ ደግሞ ሁለታችሁ አውሩበት። አንቺ እኮ መጀመሪያም እንደዚህ ከኛ ጋር መሰቃየት አልነበረብሽም። ነገሮችን እኮ እንትን ያደረገች ሁዙርን ያከረደችው እሷ ናት፣ መጀመሪያም ማለት ነው። አንቺ እንደተረዳሽኝ እሷ መርዳት ነበረባት። እሷ ንብረት ብን። አጋጣሚ ደግሞ መሰረታዊ እየፈለግኩ ነበር አገኘው ቁልፍ አልነበረም። ነግሬሽ የለ ቁልፍ ጠብቶብኛል ብያም ብዬሽ፣ ቁልፉን አገኘው አገኘው። ዶክሜንቱንም አግኝቻለሁ እኔ ይህ ልሽ ካርታ በጀመሪያ የተገዛበት አዶጌ የተገዛበት ነው። ሰንዳፋ በኬ ቀበሌ አንድ አድራሽ የኦሮሚያ ክልል ንና ስምምነት

ሰው ልጅ ነው ያው ፍቄ። እሱን እኮ እንደዚህ በማስረጃ ስታሳይ ነው ሰው የሚያምንክ። ችግር የለውም። እኔኮ ያለ ማመን ሳይሆን ያው ብዙ በተደጋጋሚ የሆነ ነገር ሲያረግ ጥፋቶችን ሲያጠፋ ነው እምነት ያጣሁን እኔም እምነት ቀረር ያለ ነገር ግግር አልፈልግም። ግን ምን አለ መሰለክ፣ አሁን በመረጃ ስታሳየት አመነች። አየካ፣ አንድን ነገር በመረጃ ስታሳይ፣ አሁን ልክ ነህ። በወቅቱ አንተም አሁን ካርታው ጠፍቶብክ ምናምናም እንዳልከው ቤት ስትቀያየር እንግዲህ ቁልፍ ጠፍቶ ነው ምናም ነገር ነው ያልካት አያሳመናትም እሷ አይ ማመን ነበር ባድ እዛ ጋር እኮ ያሳለፋችሁት ነገሮች አሉና ማመን አትችልም። አሁን ግን በመረጃ ስታሳያት አው ታምናለች። አሁንና ሌላ ደግሞ ምጠይቅክ ነገር በስሙ አስመቼ ነው የምታዞርላት እንዴት ነው ምታረጉ? እሱን ነገር ከዛ ስለ ህይወታችሁ ደግሞ ሁለታችሁ ብቻ ብታወሩ በያት ልክ ፈልጋለሁ እኮ እነስ ሲኖራት ነው ሰው ልጅ አብሮ የሚኖረውም። እንደገና ያለውን ነገር ይህና እሷ የምናወራ ሶስተኛ ሰውም አንቺም መልፋት የለብሽ። እና እሷ ፈቃደኛ ስትሆን ነው እሷ ልቧ ንጹሕ ሲሆን እና ችግር የለውም። ይሄ ደግሞ አሁን በስማ ማዞሩ ምንም እሱ በአስቸኳይ ነገር የሚሆን የለም። ለምን ቶሎ የሚሆን አይሆንም። እሱ ገና ፍርድ ቤት ብዙ ውጣ ውረዳለሁ። እሱ ቻል። አይ ክሱንማ ለምን ትዘጋለሽ? በዛው ላይ እንዳለ እኮ ንብረቱን በስምሽ ያዙርልሽ እና አብራችሁ ለምን ክሱን ዝጊ አልልሽ። ምን ግን ከንብረቱ በፊት እናንተ እውነት እውነተኛ፣ አሁን እኮ ማለት ነው እኔ አሁን፣ ይህ በስመ አብ አደረግ ማለት ነው እኔ ሁሉ ልፋቴ እኮ። በኋላም እሷ የሆነ ነገር ተነሳ፣ ፀብ ብታነሳ እኔ ከዚህ ውስጥ እኮ ሊወጣ ነው ማለት ነው። አየሁ። አንቺ እንደምታስቢ ከሆነ ሁለታችንም ስም ነው። እንደ አሁኑ መሆን ያለበት፣ መጀመሪያ ሁለታችሁ ጋር ፍቅር ሊኖር ይገባል። ንብረት አያያይዛችሁም። ምክንያቱም በንብረት በመጣ እንኳን አይደለም ይሄ ትልቅ ነገር፣ ትንሿ ነገር እንኳን ታፈጃለች፣ የቤት ቁስ እንኳን ማለት ነው አው ንብረት ስለማያያዛችሁ መጀመሪያ ያለውን ነገር እናንተ በፍቅር መኖር አለባችሁ በፍቅር መሆን አለባችሁና ፍቅር ካለ ነው ይሄም የሚሆነው ማለት ነው እኮ እኔ ሁሌም እኮ እኔ ያው መጣጣችን ስለማስበው ሁሌም ፍቅር ይኖረኛል ለሱ አይደል እሷ ግን እንደዛ ታስብ አይደል እኔ ድሮውን ነው የማስበው ታውቂያለሽ ወኔ ምን ታስቢያለሽ ከልብ ፍቅር ብለሽዋል

እን የለፈው ስለዚህ የእኛውን ነገር ለእናንተ ልተውላችሁ፣ እናንተ ያወሩበት። እኔ ግን ነገሮቹ ቢስተካከሉላችሁ ደስ ይለኛል። የሰው ልጅ ፍቅር ካለ አይለያዩም። አውሩበት። እኔ ያው ይሄኛውን እርግጠኛ አልተሸጠም ተሽጧል የምለውን ለምን ቃል ገብቼላት ስለነበረ ነገሮቹ ስለተበላሻሹ ይሄንን ቃል ገብቼልሽ ነበረና ይሄንን ለማስተካከል ግን እኔ አሁን ቢሆንም ራሱ አክስቴን ምቅርታ ሳይጠይቃት እኔ ምንም ነገር እንትን የምሎ ነገር የለም። እሱን ቤተሰቦችን ማክብሮልኝ እነሱን ምቅርታ ጠየቀው ነው። ምክንያቱም ያው አንቺም ብዙ ለታ ዋጋ ካፍለሽ፣ አይ ነገሮችም እኮ በአንዴ እኮ የሚሆኑት ነገር የለም፣ ግን ወይ ነው ግን ደግሞ አሁን የምመጣው ማማት ነው። ገብተሻል አይደል? እንደው ያለውን ነገር ብስተካከል በምል ነው እና እንግዲህ እግዚአብሔር ያቃል ስለ